ብዙዎች እንደሚሉት ሕወሓት እንደ ፓርቲ መቀጠሉም ሆነ መሞቱ ለትግራይ ሕዝብ አሳሳቢ አለመሆኑን በማንሳት የጦር ኃይሉ ሕወሓት ስልጣን ይዞ ካልቀጠለ ብሎ ድርቅ ካለ ግን የትግራይ ቀውስ ወደ አስከፊ ሁኔታ እንደሚገባ ስጋታቸውን ያጋራሉ። አቶ ገብሩ አስራት በአንድ ወቅት በሰጡት አስተያየትም የነ ደብረ ጽዮን ህዋትና ያሰባሰባቸው የጦር አመራሮች ቡድን ከሻቢያም ጨምሮ አብሮ የመስራት ፍላጎት አለው። ይህን በተግባር እየሞከረ ሲሆን ከዚህ በተረፈም ወደ አዲስ አበባ ለመገስገስ ከአማራ ኃይሎች ጋር አጋርነት ለመፍጠር ጥረት መጀመሩ ታውቋል። ሻቢያ ደግሞ ከግብጽ ጋር ጭምር አጋርነት ያለው ኃይል መሆኑ ይታወቃል። በማለት ጠቅሰው ነገሩ ከትግራይ አልፎ አገሪቱን የሚያሰጋ ውጥረት እንደሆነ እያነሳሉ። በትግራይ ያለው አሁናዊ ቀውስ እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን ቀውሱ ከክልሉ አልፎ ቀጠናዊ ይዘትና መልክ እንዳለውም ብዙዎች እየተናገሩና ስጋታቸውን እየገለጹ ይገኛሉ። በአሁኑ ወቅት በክልሉ የተጀመረው የትጥቅ ትግል ደግሞ የክልሉን ፖለቲካዊ ቀውስ ከድጡ ወደ ማጡ እንደሚያደርገው እምነታቸውን እያጋሩ ነው። አራት ኪሎንም ህዋትንም ያስጨነቀ መረጃ ከወደ ትግራይ ወጥቷል። ወጣቶች ህዋትን በትጥቅ ትግል እንጥላለን ብለው በአማራና አፋር ክልል አዋሳኝ አካባቢዎች የትጥቅ ትግል ጀምረዋል። አስገራሚው ነገር ታዲያ ወደ ትጥቅ ትግል ከገቡት መካከል አብዛኞቹ የጊዜው አስተዳደሩ አመራሩ ሲሆኑ፣ ጌታቸው ረዳም ወደ እንዲህ አይነቱ ትግል ሊገቡ ይችላሉ እየተባለ ነው። ከሰሞኑም የጌታቸው ቡድን ህዋት የራሱን ሰራዊት እያደራጀ መሆኑን በይፋ አውጇል። በትግራይ የታወጀው አዲስ የትጥቅ ትግል ለአራት ኪሎም ለህዋትም ስጋት ነው እየተባለ ነው። ከሰሞኑ በትግራይ ከታወጀው የትጥቅ ትግል ጋር በተያዘ የአቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ስም ትጥቅ ትግሉን በማደራጀት ስማቸው እየተነሳ ነው። ጀነራል ጻድቃን ከህዋት ነባር አመራሮችና ጀነራሎች ጋር ቂምና ቁርሾ ያለባቸው ግለሰብ ከመሆናቸው ጋር ተያይዞ ነው ስማቸው ከትጥቅ ትግሉ ጋር የተያዘው። ቢቢሲ ትግረኛ በአማራና አፋር አዋሳኝ አካባቢዎች ወጣቶች ለትጥቅ ትግል መደራጀት ጀምሯል ተደርጓል ብሏል። ዓላማቸውም ህዋትን በነፍጥና ትጥቅ መጣል ነው። ለ50 ዓመታት በትግራይ ህዝብ ላይ የተጣበቀውን የህዋትን ቡድን ለማስወገድ የትጥቅ ትግል ሀ ተብሎ በትግራይ በተለይም በአማራና አፋር አዋሳኝ አካባቢዎች ላይ በይፋ ተጀምሯል። ከሰሞኑ በሺዎች የሚቆጠሩ የትግራይ ወጣቶች ጥይት እየተኮሱ ለትግል ወደ በረሃ እየወረዱ ነው። አላማቸው ደግሞ በመሳሪያ ህዋትን ለማስወገድ እንደሆነ ይፋ አድርጓል። ከሳምንታት በፊት ከአንድ የትግራይ ሚዲያ ጋር ቃለመጠይቅ ያደረጉት ጄኔራል ታደሰ ወረደ በ ጉዳዩ ላይ አንድ አስተያየትን ሰጥተው ነበር። ጀነራል ታደሰ ሁኔታውን አስጊ ነው ካሉ በኋላ ችግር እየፈጠሩ ነው ሲሉ ነው ወጣቶቹን እየከሰሱት። መሳሪያ ይዘው ለትጥቅ ትግል ጫካ የገባሉ እነዚህ ናቸው ችግር እየፈጠሩ ያሉት። ይሄ በጣም አደገኛ ነው። ብዙ አይደሉም ትንሽ ናቸው የሚለው ወሬ አስፈላጊ አይደለም። ቆይተው ሊበዙብን ይችላሉ። ለምሳሌ በራያ አካባቢ ተደራጅተዋል፣ ሲሉ ለትጥቅ ትግል በራ የወረዱት ወጣቶች ጉዳይ ለሕወሓት አስጊ እንደሆነ ስጋታቸውን ሳይሸሽጉ ተናግሯል። ጄኔራል ታደሰ ለጥቀውም አሁን በትግራይ ያለውን የከፋ ሁኔታ በጠመንጃ እፈታ አለው ብሎ መንቀሳቀስ ውጤቱን የባሰ እንጂ እየተሻለ ተብሎ የሚወሰድ አይደለም። እርስ በራሳችን ለመዋጋት ከሆነ የሚፈለገው በዚህ አካሄድ የሚገኝ አዎንታዊ ውጤት የለም። ስለሆነም በእርጋታ ማሰብ ያለብን ጊዜ ቢኖር አሁን ነው ብለዋል አዲሶቹ ታጋይ ወጣቶች ግን የጀነራል ታደሰን ቁጣ ያዘለ ተክሳስ ወደ ጎን ብለው በትጥቅ ትግሉ ገፍተውበታል። ከዚህ በተጨማሪም ከፍተኛ የጊዜው አስተዳደሩ ባለስልጣናት ከመቀሌ ወደ አዲስ አበባ ሸሽተው በወጡበት አጋጣሚም ነፍጥ አንስተው ጫካ ገቡ አመራሮች መኖራቸውን የቢቢሲ ትግረኛ ዘገባ ጠቁሟል። የጌታቸው አመራሮችና ደጋፊዎቻቸውን ጨምሮ በአማራና አፋር አዋሳኝ የትግራይ አካባቢዎች የታጠቁ ኃይሎች እየተሰባሰቡ ነው ሲል ቢቢሲ ትግረኛ በትግራይ የታወጀውን የትጥቅ ትግል ዘግቦታል። ወደ ትጥቅ ትግል እያመሩ የሚገኙት የጌታቸው ረዳ ቡድን ህዋቶች የተቀሙትን ስልጣን በኃይል ለመቆጣጠር በረሃ ወርደው እየተደራጁ ነው። በአሁኑ ወቅት የደብረጽዮን ቡድን ህዋት አብዛኞቹን የጊዜው አስተዳደሩን መዋቅሮች እንደተቆጣጠረም ነው የሚታወቀው። ጌታቸው ስለተፈጸመባቸው መፈንቅለመንግስት ስለጠቅላይ ሚኒስትር አብይ አብይ አህመድ እና ለዲፕሎማቶች ማብራሪያ ለመስጠት ወደ አዲስ አበባ ባቀኑበትም በዚያው የውሃ ሽታ ሆነው ቀርቷል። ቢቢሲ በዘገባው ጌታቸው ወደ አዲስ አበባ ያቀኑት ሽሽት እንዳልሆነ የገለጹ ቢሆንም እስካሁን ድረስ ግን አልተመለሱም ብሏል። በተመሳሳይ ምክትላቸው ጀነራል ጻድቃን ገብረትንሳኤ የደብረ ጽዮን ቡድን ሕወሓት መፈንቅለ መንግስት አደገኛ ጦርነት እያስከተለ መሆኑን ከገለጹ በኋላ ጠፍተዋል ብሏል። ቢቢሲ በዘገባው ጦርነቱ ተቃርቧል ብለው ለዓለም አቀፉ ማህበረሰብ ማንቂያ ያሰሙ ጀነራል ድምፃቸውን አጥፍተው ጠፍተዋል ብሏል። ከጌታቸውና ጀነራል ጻድቃን በተጨማሪ በርካታ የጊዜው አስተዳደሩ ባለስልጣናት ወደ አዲስ አበባ መሄዳቸውን ነው ዘገባው የጠቆመው። ከመቀሌ ወደ አዲስ አበባ ከሸሹ ባለስልጣናት መካከል አንዱ አዲስ አበባ ለስራ በመጣሁበት ወቅት ነገሩ እየባሰ ሄደና ደህንነት ስላልተሰማኝ እዚህ ለመቆየት ወሰንኩ ሲል ተናግሯል። ባለስልጣኑ አሁን ላይ ወደ ትግራይ መመለስ እንደሚፈሩ የገለጹን ሲሆን ከሕወሓት ካድሬዎች ለመስዋዕትነት ዝግጁ ናችሁ የሚል የማስፈራሪያ መልእክት እንደደረሳቸውም ይናገራሉ። አክለውም አንድ የሚያውቋቸው የጦር አዛዥ እነዚህ ሰዎች እንዳይጎዱ ተጠንቀቅ የሚል ይዘት ያለው መልእክት ልከውልኛል ይላሉ። ስልጣናቸውን የተቀሙት የጌታቸው አስተዳደር አመራሮች በሁለት አቅጣጫ መበተናቸውን ነው የቢቢሲ ትግረኛ ዘገባ የሚያመላክተው። በአንድ በኩል ያሉት ልክ እንደ ጌታቸው ከትግራይ በወጡበት ሲቀሩ፣ ሌሎቹ ደግሞ ነፍጥና ጠመንጃ አንግበው ጫካ ገብተዋል። በጌታቸው ረዳ የሚመራ ሕወሓት ክንፍ አንዳንድ ከፍተኛ አመራሮቹ ወደ ትጥቅ ትግል እያመሩ ነው። እነዚህ ጫካ የገቡ አመራሮች በትጥቅ ትግል ህዝባችንን ነጻ እናወጣለን ሲሉ በየማህበራዊ ገጾቻቸው አቋማቸውንም እየገለጹ ነው። ቢቢሲ ስለ ሁኔታው አንድ የጊዜው አስተዳደሩን ከፍተኛ አመራር የትጥቅ ትግል ጀምራችኋል ወይ ብሎ ላቀረበላቸው ጥያቄ በግሌ የትጥቅ ትግል አልመረጥኩም ሲሉ መልሰዋል። አመራሩ የትግራይን ህዝብ ወደ ሌላ የእርስ በእርስ ጦርነት የሚያስገባ የትጥቅ ትግል አንደግፍም ቢሉም ጫካ ገብቷል ስለተባሉት አመራሮች ግን ያሉት ነገር የለም። በጌታቸው ረዳ አስተዳደር ላይ መፈንቅለ መንግሥት ከተፈጸመ በኋላ በትግራይና አማራ አዋሳኝ አካባቢዎች የትጥቅ እንቅስቃሴ መደራጀት እየተደረገ ነው ሲል ዘገባው ጠቁሟል። በሁለቱ ክልል አዋሳኝ የትግራይ አካባቢዎች ላይ የታጠቁ ኃይሎች እየተሰባሰቡ ነው የሚለው ቢቢሲ ጉዳዩ እጅግ አስጊ እንደሆነም ነው በዘገባው የጠቆመው። በእንዲህ መልኩ ቅጣምባሩ የጠፋው የእብድ ድግስ የመሰለው የትግራይ ፖለቲካ ከኢትዮ ኤርትራ ሰሞነኛ ትኩሳት ጋር ተዳብሎ ወዴት እያመራን የሚል ጥያቄ በብዙዎች ዘንድ እየተነሳ ነው የሚገኘው። በትግራይ ፖለቲካ ላይ አስተያየታቸውን በመስጠት ከሚታወቁ ግለሰቦች መካከል አንዱ የሆነው የአረና ፓርቲ አመራሩ አቶ አምዶም ገብረስላሴ የትግራይ የፖለቲካ ሁኔታ ወደ ጦርነት ሊያመራ የሚችልበት እድል እንዳለ ይገልጻል። ሙሉ ለሙሉ ወደ ጦርነት ይገባል የሚል ግምት ባይኖርም፣ በአብዛኛው ግን ወደዚያ ያላመራ የሚችል እንቅስቃሴና አዝማሚያ ነው የሚታየው የሚለው አምዶም የተለየ ጥረት ወይም የዲፕሎማሲ ስራ ተሰርቶ ውይይት በማድረግ መግባባት መፍጠር ካልተቻለ በኢትዮጵያና በኤርትራ መካከል ወደ ጦርነት ሊያስገባ የሚችል ሁኔታ አለ ብሏል። ሁለቱ የተከፋፈ የሚቆሉ የሕወሓት አንጃዎች አንዱ ከኤርትራ ሌላው ከኢትዮጵያ መንግስት ጋር ወግነው ወደ ጦርነት የሚገቡበት አዝማሚያ ያለ የሚለው አምዶም ከፍተኛ ጥረት በማድረግ ይህንን ለማስቆም የሚቻልበት እድል አለ። ነገር ግን ችላ ከተባለ ዳግም ትግራይ ወደ ከፋ ጦርነት ውስጥ ልትገባ የምትችልበት እድልም ሰፊ ነው በማለት ያብራራል። አቶ አምዶም በቅርቡ ለሪፖርተር ጋዜጣ በሰጡት ሰፊ ቃለ መጠይቅ የትግራይ ፖለቲካ ያለበትንና ወዴት እያመራ ነው ስለሚሉ ጉዳዮች በርከት ያሉ ነጥቦችን ነበር እያነሱት። በትግራይ ሕወሓት የሌለበት የፖለቲካ ሁኔታ ሊፈጠር እንደሚችል እምነት እንዳላቸው ይገልጻሉ። እንደውም ወደዚያ እየሄድን ይመስለኛል ይላሉ። ለምሳሌ ኪዳን ተጋሩ በመባል የተመሰረተው አረና የሚሳተፍበት የሶስቱ ፓርቲዎች ጥምረት በአጭር ጊዜ ሰፊ ተቀባይነት እያገኘን ያለው የፖለቲካ ሚዛኑን ከሕወሓት ለመንጠቅ ሰፊ ስራ እየተሰራ ነው። በዚህም እየተሳካልን ነው። ሕወሓት በጦር ውስጥ አለኝ ከሚለው ድጋፍ በስተቀር በሌላው መመዘኛ እየተሸነፈ ይገኛል። በትግራይ ከሕወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ ነው። በአራት ወይም በአምስት ወራት ሰፊ ስራ በማከናወን የፈጠርኑ ጥምረት በአጭር ጊዜ ከፍተኛ ተቀባይነት ማግኘት ችሏል ሲሉ በትግራይ ህዋት የሌለበት የፖለቲካ ሁኔታ እየተፈጠረ እንደሚገኝ ይገልጻሉ። ከዚህ በተጨማሪ የደብረ ጽዮን ክንፍ ህዋት ከህብረተሰቡ የተነጠለ ቡድን ሆኗል ይላሉ። የተወሰኑ የአንድ ለአምስት አደረጃጀቶች፣ የተወሰኑ ካድሬዎችና በህዋት ተጠቃሚ የሆኑ የተወሰኑ ሰዎች ናቸው እስካሁን የቡድኑ ደጋፊ ሆነው የቀጠሉት የሚሉት አቶ አምዶም በጥቅሉ እንደ ቡድን ግን ከህዝቡ የተነጠለ ኃይል ነው ማለት እንችላለን። በኮር ደረጃና ከኮር በላይ ያሉ የወታደራዊ አመራሮች ደግሞ ራሳቸውን ከህወሓት ጋር በጥቅምና በኔትወርክ አስተሳስረው የራሳቸውን ፍላጎት ለማሟላት እየተንቀሳቀሱ ነው። እንደ ሻዕቢያና እንደ ደርግ በኃይል ህዝቡን ካልጨፈለቀና ካልጨፈጨፈ በስተቀር ህወሓትን በፍላጎትና በፈቃድ የሚደግፍ ወጣት ወይም ሌላ ወገን አለ ብዬ አልገምትም። በህወሓት ፕሮፓጋንዳ በጥቅምና በመደለያ ተታለው ወደ ሕወሓት ደጋፊነት ሊመጡ የሚችሉ ሰዎች የሉም ብዬ ግን አልገምትም ሲሉ በአሁኑ ወቅት ሕወሓት በትግራይ ያለው ፖለቲካዊ ቅቡልነት እየቀዘቀዘ መምጣቱን ይናገራሉ።